ዛሬ በእናንተ ፊት መቆም በመቻሌ በእንደዚህ አይነት ሁኔታ እግዚአብሔርን እጅግ አርጌ አመሰግናለሁኝ። እግዚአብሔርን ስናገለግል በተለያየ አይነት መንገድ እናገለግለዋለን፣ አደለ እግዚአብሔርን። ሰሞኑን አንድ ነገር ውስጤን በጣም ይዞታል። ይሄ ነገር ደግሞ እኔ ህይወቴን ከገባኝ ጀምሮ ይሄ ነገር ዘመኔን የቀየረው ነገር ነው። አገልግሎቴን የቀየረው ነገር ነው። እይታዬን የቀየረው ጉዳይ ነው፣ ይሄ ጉዳይ መጽሐፍ ቅዱስ ላይ አንድ ጊዜ በጣም በፍጥነት እንድናነብ እፈልጋለሁኝ። መዝሙር 27 ላይ ሁሉንም አላነበውም ግን የተወሰኑ እንትኖችን ብቻ ቁጥሮችን ብቻ ነው ማየው። መዝሙር 27 ቁጥር አራት ላይ ያለውን እናያለን። ያለን ከዛ ስምንት ላይ ያለውን እናይና ስምንት ላይ ያለውን ግን በአን በሌላ በእንግሊዝኛ ትራንስሌሽኑ ደግሞ አንድ ጊዜ እሷን ደግሞ እናነባትና ከዛ ነዛሽ ላይ ብቻ እናገራለሁኝ። ክብር ለኢየሱስ ይሁን። እንደዚህ ላል በጌታ በኢየሱስ ስም አነበዋለሁ። ምዕራፍ 27 ቁጥር 4 እንደዚህ ላል። እግዚአብሔርን አንዲት ነገር ምን ልዋለሁ? እስቲ ለምንዋለሁ በሉ። እሷንም ምን ልላለሁ? እሻለሁ ይኸውም፣ በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ በመቅደሱ ሆኜ አሰላስል ዘንድ ነው። ይህንን የተናገረው ዳዊት ነው አደለ አንድ ነገር ነው። ምንም ምነው? እግዚአብሔርም ብዙ ብዙ ብዙ ነገሮች አሉ። ከቁጥር አንድ ጀምሮ ስታነበው ስለ ጠላቶች ያወራል። በቃ ሊበሉኝ ነው፣ እያሳደዱኝ ነው፣ እንደዚህ ነው፣ እንደዚህ ነው ይልና ግን እግዚአብሔር ፊት ስመጣ ጠላቶችን አጥፋልኝ አይደለም፣ እንደዚህ አድርግልኝ አይደለም፣ እንደዚህ ሆነልኝ አይደለም፣ በንቅስና ላይ ጨምርልኝ፣ ክብሬ ይጨመር አይደለም። ልመናው አንድ ነው። እሱ ምንድን ነው? አይሁዝ በመቅደስ ምድርስን እኖር ዘንድ እንግሊዘኛው ትራንስሌሽኑ በመቅደስ የሚለውን የሚያነበው ኢንዩር ፕሬዘንስ በአንተ መገኘት ውስጥ ምንል ዘንድ እኖር ዘንድ በመገኘት ውስጥ ውሎ አዳሬ ይሆን ዘንድ ገብቼ በመገኘት ውስጥ ልውጣ አይደለም። በሕይወቴ ዘመን ሁሉ በመገኘት ውስጥ ድዌል አረግ ዘንድ ድዌል ማለት ትርጉሙ በመገኘቱ ውስጥ ቁጭል ዘንድ። አሜን በመገኘት ውስጥ እቀመጥ ዘንድ ነው። አዎ ጠላቶች አሉ። አዎ ብዙ ችግር አለኝ። አዎ ብዙ የሚያስፈራራ ነገር አለኝ። አዎ ልጅ ተነስቶብኛል። አዎ ይሄና ይሄ ነገሮች ሆነውብኛል። ግን የምፈልገው አንተን ነው። እስቲ ምፈልገው በሎ አንተ ነው በሎ። ከዛም ቁጥር ስምንት ላይ ደግሞ እንደዚህ ይላል። አሁን ይኸኛውም በእንግሊዝኛው ትርጉሙ አነብኋለሁ። ቁጥር ስምንት እንደዚህ ይላል ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለው አለች። እንግሊዝኛውን ደናንብበው። በአምፕሊፋይድ ትርጉሙ ነው ማነበው። እንደዚህ ይላል

የኔን ፊት ምን አድርገው ሪኳየር አድርገው አስ ዩ ግሬተስት ኔድ። ምንድን ነው የምትፈልጉት? አገልጋዮች፣ አይደለ? ብዙ ፍላጎት አለን አይደለ? ወንጌልን ለማሮት ብዙ ነገሮችን ለማድረግ ብዙ ፍላጎት አለን አይደለ? ብዙ ነገር ማድረግ እንፈልጋለን አይደለም? መጽሐፍ ግን እያለን ያለው በፊቴ ስትመጡ በኔፊት ስትሆን ከሁሉም ፍላጎቶችክ በላይ ትልቁ the greatest need መሆን ያለበት መገኘቴ ነው፣ ሕልውናዬ ነው። ብዙ ጥያቄ ተሸክማችሁ በጥያቄ ናዳ ጎብጣችሁ ሚት ናቸው። ፍላጎት ናቸው። አይደለ? በጣም ወሳኝ የሚያስፈልጉ ነገሮች ናቸው ለአገልግሎት፣ ለህይወታችን፣ አይደለ? ግን እኔ ጋር ስትመጡ ያንን ተሸክማችሁ ከዛ የበለጠ ፍላጎታችሁን የልሁ። አሜን። አሁን እዚህ ነኝ ያለሁትና ቤት ስደውል ልጆቼን ምን ይዤላችሁ ልምጣ ብዬ ስል አይ አባቤ የምፈልገው አንተን ነው ምንም አልፈልግም። እንትኑ እንትን አይደለም የምፈልገው የምፈልገው አንተን ነው ቢሏችሁ፣ ምን ይሰማቸው? ደስ ይላል አይደለም? ልጆቻችሁ ናቸው እኮ ታደርጉላችሁ አላችሁ ቢጠይቁ ምን እኔ ችግር እኮ ነው ግን ከሚያስፈልጋቸው ነገሮች ከመጫወቻው ከሆነ ከሆነ ከልብሱ ከሆነ ከሆኑ ነገሮች የበለጠ አይ የኖፍ ቡቲንግ አንተ አገልግሎታችን እንዲቀጥል የምንፈልግ ከሆነ መገኘቱ ያስፈልገናል። ከሁሉም በላይ ፍላጎታችን፣ ከሁሉም በላይ ራባችን፣ እጁን ሳይሆን ፊቱ፣ እጁ ሳይሆን ፊቱ። ይህን ነገራችሁ አገልጋዮች ስለሆነን እንግባባለን ብዬ ስለምአስብ። የአንወንቲንግ አገልግሎትና የፕሬዘንስ አገልግሎት በጣም ሰፊ ልዩነት አላቸው። አንወንቲንግ ማለት ከሰማይ ለአንድ ፐርፐዝ ለአንድ ጉዳይ ኤምፓወርድ ስትደረጉ ማለት ነው። ፓወር ነው። ኤምፓወርድ ትደረጋላችሁ። የእግዚአብሔር ኃይል በእናንተ ላይ አለ። ከዛ በኋላ ስታገለግሉ አደለ ይገለጣል። አጋንንት ይወጣል። እንዲሆነ እንዳይሆናል ግን የአንወንቲንግ አገልግሎት የአገልግሎት የመጨረሻ ጥግ አይደለም። አኖዊንቲንግ አገልግሎት በሌላው በጣም የሚገርም አገልግሎት እኮ ነው። በሌላው ሳይድ ደግሞ በጣም ትሪኪ የሆነ አገልግሎት ነው፣ የሚሸውድ ነው። እንዴት እንደሆነ ታውቃላችሁ? የሚሸውደው በጥሩ ላይፍ ስታይል ውስጥ ሳንሆንም እራሱ ይሰራል። ብዙ ነገሮችን ሜስ እያደረግንም ይሰራል። ስለዚህ የምናስበው ኃይሉስ ስለተገለጠ እስቲል ትክክል ነኝ ብለን እናስባለን። የተገለጠውን ሀይ ለእኛ ማንነት ለኛ ህይወት ኤቪደንስ አድርገን እንይዘዋለን። አቸው ያነቲንግ አገልግሎት ትሪኪ ነው። ፕሬዘንስ ግን ማለት ምን ማለት ነው? እራሱ ዳዲ ሲመጣ ማለት ነው። አ ያ ትሪኪ አይደለም። ፕረዘንስን ፌክ አትሠራውም። ከመጣ መጣ፣ ከሌለ የለም ነው። እስከ መጨረሻው ድረስ የሚያስቀጥለን ሩጫችን ከፊቱ ኋላ ሲሆን ነው፣ ከእጁ ኋላ ሳይሆን። ፊትህን እፈልገዋለሁ። ዳላስ አሜሪካ፣ ዳላስ እያገለግልኩኝ የአገልግሎት መጨረሻ ላይ አንድ የጓደኛ ባለቤት መጣችና አገልጋይ ነች። የእግዚአብሔር ሰው አለችኝ። እንድጸልይልኝ እፈልጋለሁ አለችኝ አለች። እሺ በምን ጉዳይ ላይ ጸልይልሽ አልኳት። ሳገለግል የእግዚአብሔር መገኘት እንዲመጣ እፈልጋለሁ አለችኝ። ምን እንዳልኳት አካላች አይ፣ አልጸልይም አልኳት። ይቅርታ፣ አልጸልይም ለምን? ምክንያቱም እጄንም ብጭን እግሬንም ብጭን ልዩነት አይመጣም አልኳት። ለምን አለች። አንድ ጥያቄ ልጠይቅሽ አልኳት። አሁን የእግዚአብሔር ሴት ልጠይቅሽ አንድ ጥያቄ እሷን የጠየቅኳትም በጣም የቅርብ ጓደኛሽ በሆኑ ቤስት ፍሬንድሽ በሆኑ እና የሆነ ነገር ገጠመኝ ደውዬ ናይ ፈልግሻለሁ ብልሽ ትመጫለሽ? የቅርብ ጓደኛሽ ነ። ጥሩ ግን ወዳጅነት አለን። ወዳጅነቴ ያመጣሻል። እዛ ቦታ ትገኝልኛለሽ። ለምን ወዳጅሽ ነኛ። ሪሌሽንሽፓችንን ሜንቴን አድርገና አለ ጥብቅነና እንደው ኖርማል ጓደኛ ስሆን ይቸግራል። ዝም ብሎ መምጣት አያችሁ። ስለዚህ እግዚአብሔር እንዲገኝላችሁ የምትፈልጉ ከሆነ ሪሌሽንሽፕ ሪኳየር አደርጋችሁ። ቤስት ፍሬንዳችሁ ካልሆነ ከሱ ጋር ጥብቅ ያለ ሪሌሽንሽፕ ከሌላችሁ ለምን ይመጣል? ለምን ይመጣል? መጣ ማለት እኮ የእግዚአብሔር መገኘት መጣ ማለት የናንተ ህይወት፣ የናንተ አገልግሎት አፕሩቫል ነው ማለት ነው። ጓደኛው ላልሆን አይመጣም። የቅርቡ ላልሆን አይመጣም። በየቀኑ ከእሱ ጋር ሪሌሽንሽፑን ሜንቴን ለማያደርግ አይመጣም። ስለዚህ ዛሬ ልሰጥ የምፈልገው በውስጤ እየጮኸ ያለው ነገር ይህን ነው፣ ከመንፈስ ቅዱስ ጋር ያላችሁን ሪሌሽንሽፕ አጠብቁ። እንደ አገልጋይ እግዚአብሔር ሊያሳድገን ይፈልጋል። ከአነዌንቲንግ ሚኒስትሪ ወደ ፕሬዘንስ ወደ ግሎሪ ሊያመጣን ይፈልጋል። ፊቱን ሊያሳየን ይፈልጋል። እስኪ የእግዚአብሔር ፊት በሎ ፊቱን ሊያሳየን ይፈልጋል የእግዚአብሔር ፊት በሁለት መንገድ ነው መጽሐፍ ቅዱስ ላይ የተተረጎመ አንደኛው የእግዚአብሔር ፊት የእግዚአብሔር መልካምነት ነው ሁለተኛው ግን የእግዚአብሔር ፊት የእግዚአብሔር ፊት ነው ስለዚህ በጌታ በኢየሱስ ስም ዛሬ እጸልያለሁ እጃችሁን ከፍ አድርጉና እጸልያለሁ አባት ሆይ በጌታ በኢየሱስ ስም እጸልያለሁ አሁን የፊትህ ረሃብ እንዲገባባቸው ፊትህን የመፈለግ ረሃብ እንዲገባባቸው ሌላ አታሳዩትም። ያልገባችሁበትን ክብር ሌላውን አታስገቡበትም። ዛሬ በጌታ በኢየሱስም እጸልያለሁ፣ አባት ሆይ ዛሬ ይገቡ ዘንድ እኔ እጸልያለሁ። ዛሬ በኢየሱስም አባት ሆይ ትነካቸው ዘንድ እኔ እጸልያለሁ። እንዲህ ብዬ መጨረሻ እጸልላችኋለሁ ዛሬ ረሃብ

ይመለስ በጌታ በኢየሱስ ስም። መንፈሳዊ ህመም ውስጥ ያሉ ዛሬ ፈውስ ይውልላቸው ናቸው። ዛሬ ረሃብ ይጨምር። በኢየሱስም መንፈስ ቅዱስ ረሃብ ረሃብ ረሃብ በኢየሱስ ስም አመሰግናለሁ። ረሃብ ረሃብ ረሃብ ረሃብ እንደዚህ በሉ አባቶይ በሉ ክብር ክርቦኛል በሉ መገኘት ክርቦኛል በሉ ፍለጋዬ በሉ እጅህን አይደለም በሉ ፊትህን ነው በሉ እራስህን ነው በሉ አተነ የኔ እርስት በሉ ጤንክ ዩ ሆሊ ጎስ

ቴንኪዩ ማለት እፈልጋለሁ የእግዚአብሔርን ሰው ቴንኪዩ ምለው፣ አሁን በፊታችሁ እንቆም እድሉን ስለሰጠኝ ምናም ብቻ አይደለም። ቴንኪዩ ማለት የምፈልገው ቅድም አብራችሁ የነበራችሁ የእግዚአብሔር ሰዎች ለእናንተ ኮንፈርሜሽን እንዲሆነ ይህን ምናገር፣ ሁል ጊዜ ኢትዮጵያ ውስጥ ፕሮግራም ሳረግ ክሩሴድ ሳረግ መጀመሪያ የምደውለው እሱ ጋር ነው እና የሆነ ማስታወቂያ እፈልጋለሁ ምንም አይነት ነገር እንትን አይለም ምንም ችግር የለውም። እንደውም ባለፈው ምንድ ነው ተቀላችሁ መደወል እንኳን አይጠበቅብህም እኮ ጅሴ እንዴት። እና ቅድም ሲናገር በጎናችሁ ቆማለሁ፣ እንደዚህ ሆናለሁ። እውነቱ ነው፣ ስላየሁት ነው። በጣም አመሰግናለሁ። ወደ ወዳለሁ እውነት በጣም